አለም ላይ ማትሪክስ የሚባል ነገር አለ። እነዚህ ሰዎች አንድ ዓላማ አላችሁ ወይም ትልቅ ፍርሃት አላችሁ። ይህ ፍርሃት ምን መሰላችሁ? ወንዶች ከፍተኛ ቴስቴስትሮን እንዲኖራቸው አይፈልጉም። ብታምኑም ባታምኑ ኢትዮጵያ ከአፍሪካ ከፍተኛ ቴስቴስትሮን ያላቸው ወንዶች ያሉባት ሀገር ነች፣ አንደኛ። ያለባችሁ ይቅርታ አድርጉልኝና ወንድ ሆነ ስፖርት ጂም ማትሰራ ነገር ከሆነ እኔ እንደ ሴት ነው። ሰውነትን አክቲቭ ካላደረግከው ከቴስቴስትሮን ይልቅ የሴቶች ሆርሞን ስትሮጅን የሚባለውን ሰውነት ላይ ፕሮዲስ የሚሆን አባቶቻችንም ከፍተኛ ቴስቴስትሮን ነበራቸው። ብያቸዋል ጣሊያንን፣ ኢቭን ጣሊያንን ያሸነፉት ቴስቴስትሮ ናቸው። ከፍተኛ ስለነበሩ በቃ ማንንም አይሰሙ። ይህ ደግሞ ሜንታሊቲ የሚመጣው በቴስቴስትሮ ነው። ግቢ ላይ ቪዲዮ ሪካርድ ማድረግ ጀምሬያለሁ። ከዚህ በፊት የነበሩ ቪዲዮዎች አብዛኞቹ ቤት ውስጥ ሪካርድ የተደረጉ ነበሩ። የዛሬ የዛሬው ሁለት ሳምንት ፖስት ያደረኩት ቪዲዮ አብዛኞቹ ክረምት ላይ የሰሯቸው ቪዲዮዎች ቤት ሪካርድ የተደረጉ ናቸው። ስለዚህ ግቢ ላይ ሪካርድ ካደረጉኝ ትንሽ ቆይቼ ነበረ። ድጋሚ አሁን ደግሞ ወደ ግቢ ስለገባው ግቢ ላይ ሪካርድ ማድረግ ጀምሬያለሁ እና ባክግራውንድ ላይ ያለውን ነገር ምናምን ሳታስቡ እኔም ማውራውን ብቻ ትኩረት አድርጋችሁ እንድታዳምጡ ይፈልጋሉ። ከዚህ በኋላ የምንሰራቸው ቪዲዮዎች አሁንም ከዚህ በፊት የነበሩት ቢላይ ሪካርድ የተደረጉ ቪዲዮዎች በጣም የሚገርሙ የሚገርሙ ቪዲዮዎች ናቸው እና እኔ የማውቀውን ነገር ባገኘሁት ነገር ለእናንተ ሼር ለማድረግ ነው እየሞከርኩ ያለሁትም። ከዚህ በኋላም እንደዛ ነው የሚሆን። ቦታ ላይ ይመቸኝ ይችላል፣ ግቢ ላይ ይመቸኝ ይችላል ምናምን ምናምን ብዬ ማቆም አልፈልግም። የማውቀውን ነገር ባገኘሁት አጋጣሚ ለእናንተ ቪዲዮ ሪካርድ አድርጌ ፖስት ማድረግ ስለምፈልግ እናንተ ደግሞ ሰብስክራይብ፣ ላይክ ምናምን እያደረጋችሁ ብታበረታቱኝ ያው ሞር ፑሽ አደርጋለሁ እና የዛሬ ቪዲዮ በተመሳሳይ በጣም ወሳኝ ቪዲዮ ነው የሚሆነው ስለ ቴስቴስትሮን ነው የምናወራው ማለት ነው። አንድ የሚገርም ጥናት ነግሬያችሁ ቪዲዮ እንጀምር። ብታምኑም ባታምኑ ኢትዮጵያ ከአፍሪካ ከፍተኛ ቴስቴስትሮን ያላቸው ወንዶች ያሉባት ሀገር ነች። አንደኛን ነው ያልኳችሁ ከአፍሪካ። ከአለም ደግሞ አምስተኛ ወይ ስድስተኛ ነች። ግን አሁን ያለነው ጀነሬሽንን ያካተተ አይደለም። ይሄ ቴስቴስትሮን ሌቭል ይህን ያህል ነው የተባለው የበፊቶች አባቶቻችንን ምናምን አካተ ሆኖች አፍሪካ አንደኛ ሆንባት። የአሁኑ ጀነሬሽን ግን እንደምታዩት ነው በፖርን በቲክቶክ በሴጋ መሳሰሉት ነገር ቴስቴስትሮኑን እየገደለ ነው ያለው። አለም ላይ ማትሪክስ የሚባል ነገር አለ። ምን መሰላችሁ? ማትሪክስ ብዙ ጊዜ አንድሪው ቴት ይህንን ቃል ይጠቀመዋል። እና ከላይ ያለ አለም ላይ የሆነ የአለም ስርዓት አለ። እኛን ሊድ ሊያደርጉ የሚፈልጉ ሰዎች ይህንን ነገር ያቋቋሙት ወይም የሆነ ስርዓቱን ፕሮሰስ አድርገው ስትራክቸርድ አድርገው ያዘጋጁት ነው። እንደ ሁልጊዜው ይሄ ማትሪክስ ከሚነሳባቸው ነገሮች ውስጥ አንዱ ሁሉም ሰው ትምህርት መማር አለበት፣ ትምህርት አድርጎ ዩኒቨርስቲ መሆን አለበት። ሰክሰስፉል ለመሆን የግድ ተምሮ ተመርቆ ዩኒቨርስቲ ነበር ሲገብቶ ሲጨርስ ነው አንድ ሰው ብቅ ወይም ያ ሰው መማር አለበት ብለው የሚያስቡት ብዙ ነገሮችን ካያችሁ ትምህርት ቤት፣ ሌሎች ነገሮች አብዛኞቹ የተፈጠሩት በእነዚህ ሰዎች ወይም ማትሪክስ የሚባለውን ነገር በፈጠሩ ሰዎች ነው። ኢቨን ከኮሮና ቫይረስ ጋር፣ ከቴክኖሎጂ ጋር፣ አዳዲስ በሚመጡ ከኤአይ ጋር ምናምን በተገናኘ እነዚህ ሰዎች እጃቸው አለበት እና ስለነሱ እነሱ ላወራችሁ አለም ዛሬ መጣወት እነዚህ ሰዎች አንድ አላማ አላችሁ ወይም ትልቅ ፍርሃት አላችሁ። ይህ ፍርሃት ምን መዘላችሁ ወንዶች ከፍተኛ ቴስቴስትሮን

አይፈልጉም ለምን በሉ፣ ወንድ ልጅ ከፍተኛ ቴስቴስትሮን ካለው የቴስቴስትሮን መጠኑ ከፍተኛ ሲሆን በጣም አግሬሲቭ ነው የሚሆን አግሬሲቭ ይሆናል እና አይታዘዝም። ወንድ ልጅ ቁጡ፣ በተፈጥሮ አግሬሲቭ ስለሆነ ቴስቴስትሮኑ ደግሞ ሲጨመርበት ለነዛ ሰዎች መገዛት ወይም ለነሱ መታዘዝ ያቆማል። ስለዚህ ባገኙት አጋጣሚ ወንድ ልጅ ቴስቴስትሮኑን ሊቀንስበት ወይም ሊያጣብ የሚችልበትን ነገር ቁጭ ብለው እየፈበረቁ እየሰሩ እየጠነሰሱ ለእኛ ለወንዶች ያቀርቡልናል ይሆናል ማለት ነው። ከነዚያ ውስጥ የሴክስ ኢንዱስትሪ አለ፣ ቲክቶክ አለ፣ ኔትፍሊክስ። አብዛኞቹ ነገሮች እኛ ጊዜያችንን ቁጭ ብለን በምናሳልፍበት ጊዜ ሰውነታችን አክቲቭ ስለማይሆን ምንም ነገሮችን ስለማናደርግ ቴስቴስትሮናችን ከፍተኛ ነው። ለዛ ነው እነዚህ ኢንዱስትሪዎች ላይ እነሱም የተዋጣላቸው ይህን ያህል ትልቅ የሚባልም ተጽዕኖ ፈጣሪ ወንድ ያልተፈጠረው በዚህ ጄኔሬሽን፣ ለዛ ነው። ስለዚህ እናንተም ቴስቴስትሮናችሁን ሆም ብላችሁ ለእነሱ ብላችሁ እየገደላችሁ ዲስትራክት እያደረጋችሁ ነው። ስለዚህ ወንዶች ነቃ በሉና ራሳችሁን ቴስቶስትሮን ከሚቀንስ ነገር ጠብቁ። የዛሬው ቪዲዮ ስለዚህ ነገር ነው የሚያወረው። አራት ነገሮች አሉ። እነዚህ አራት ነገሮች ቴስቴስትሮናችሁን እየቀነሱ ወይም እየገደሉ ያሉ ነገሮች ናቸው። ስለዚህ አራት ነገሮችን ነግራችኋለሁ። ራሳችሁን ከነዚህ አራት ነገሮች ትጠብቁና የወንድነት ኢነርጃችሁን ቴስቴስትሮናችሁን ትጠብቃላችሁ። የመጀመሪያው ቴስቴስትሮናችንን የሚቀንሰው ነገር ፖር ስሊፕ ነው ወይም ዝቅተኛ እንቅልፍ። እንቅልፍ ማለት የግሮዝ ሆርሞን የቴስቴስትሮን ፋብሪካ ማለት ነው። በቂ እንቅልፍ ማንተኛ ነገር ከሆነ በቂ የቴስቴስትሮን መ መጠን ሰውነታችን ፕሮዲስ አያረግም፣ ወይም አያመርት። ከስድስት ሰዓት ያነሰ እንቅልፍ የሚተኙ ሰዎች ከኖርማል ሰው ወይም ደግሞ ጥሩ እንቅልፍ ያገኛሉ ከሚባሉ ሰዎች ቴስቴስትሮናቸው ከ15 እስከ 30 ፐርሰንት የቀነሰ። ስለዚህ በቀን ከ7 ሰዓት እስከ 9 ሰዓት ያላነሰ እንቅልፍ ያስፈልጋቸዋል። አብዛኞቻችሁ ደግሞ ስራ ስምንን ስራ አብዛኛውን ጊዜያችንን ተኝተን ካሳለፍን ምናምን ትላላችሁ። እርግጠኛ ነኝ አብዛኞቻችሁ የምታመሹት ቲክቶክ ስክሮል እያደረጋችሁ፣ ቴሌግራም ላይ ሴቶችን እያያችሁ፣ ኢንስታግራም ሪል ብዙ ማይረቡ ነገሮች ችን እያደረጋችሁ ነው። የእንቅልፍ ሰዓታችሁን የምትሻ ጥሩ ኢነርጂ ጥሩ ቴስቴስትሮን እና አሪፍ የሚባል ሰውነት ቢውልድ ማድረግ ከፈለጋችሁ ቴስቴስትሮን ስለሚያስፈልጋችሁ የእንቅልፍ ሰዓታችሁን የግድ ማስተካከል አለባችሁ። ለዛ ደግሞ እንዲያግዛችሁ የምትተኙበትንና የምትነሱበትን ሰዓት ተመሳሳይ አድርጉት። አይምሯችን አንዴ የምንተኛበትን እና የምንነሳበትን ሰዓት ተመሳሳይ አድርገን ካስለመድ ነው አውቶማቲካሊ ሌላ ቀን የሀ ሰዓት ሲመጣ ወደ እንቅልፍ ትሄዳላችሁ። የኔን የእንቅልፍ ሩቲን ልስታችሁ በዚህ አጋጣሚ ልክ ሁሌ የምተኛው አራት ሰዓት ሲል ነው። አራት ሰዓት ላይ ደግሞ ድንገት ብዙ ነገሮችን እየሰራሁ ምናምን ተኛበትን ላላቅ እችላለሁ አይደለም። ሁሌ ስልኬ ላይ ሶስት ተኩል ላይ አላርም አለ ማለት ነው። ልክ ሶስት ተኩል ላይ አላርም መጮ ሲጀምር የምሰራው ነገር ካለ አቋርጣሉ፣ ወይም ላደርገው ያሰብኩት ነገር ካለ በዛች በካሪዎቹ 30 ደቂቃ ጨርስና ልክ አራት ሰዓት ሲል ወደ እንቅልፍ ይሄዳሉ። ከዛ በቂ ሰባት ሰዓት እንቅልፍ ካገኘው በኋላ 11 ሰዓት ሲል ከእንቅልፍ ይነሳና ወደ ስራ ወይም ወደማደርገው ነገር ይሄዳለሁ ማለት ነው። አሪፍ የሆነ ቴስቴስሮ የምትፈልጉ ነገር ከሆነ በቂ እንቅልፍ ያስፈልጋችኋል። ሁለተኛ ከመጠን ያለፈ ጭንቀት ከሴቶች ይልቅ ወንዶች በጣም ይጨነቃሉ አይደለም በተለይ እድሜያችን 18 ካለፈ በኋላ ጊዜያችንን በጭንቀት ነው የምናሳልፈው እንዴት ነው ቤተሰቦቻችንን ህይወት የምንቀይረው እንዴት ራሳችንን እንቀይራለን እንዴት ነጋችን የተሻለ ማድረግ እንችላለን አላማችንን እንዴት ነው የምናሳካው እያለን አብዛኛው ጊዜያችንን በጭንቀት በብዙ ነገር ነው የምናሳልፈው። መጨነቅ ጥሩ አይደለም እያልኳቸው አይደለም ግን፣ ስትጨነቁ ወይም ኦቨርቲንግ ስታደርጉ ሰውነታችን ኮርቲሶል የሚባል ሆርሞን አለና ያንን ሆርሞን ሪሊዝ ያደርጋል። ያቺ ሆርሞን ደግሞ ሪሊዝ ከተደረገች ቴስቴስትሮን ከነድራሹ እንዲጠፋ ነው የሚያደርጉ። ሁለት ሆርሞን አለ ብላችሁ አስቡ፣ ቴስቴስትሮን እና ኮርቲሶል። ኮርቲሶል ስትጨነቁ ሚሊ የሚለቀቅ ወይም ሪሊዝ የሚደረግ ሆርሞን ነው። ቴስቴስትሮን ደግሞ በተፈጥሮ ለወንድ ልጅ መመረት ያለበት ሆርሞን። ስለዚህ እቺ ሆርሞን ሪሊዝ የምትደረግ ከሆነ ቴስቴስትሮንን ስለምታሸንፋት ቴስቴስትሮ እንዲጠፋ ታደርጋለች። ይህ ደግሞ የወንድነት ኤነርጂያችንንና የወንድነት አግሬሲቭ የሚባለው በወንዳ ወንድ የሚባለውን ባህሪያችንን እንዳናገኝ ያደርጋል ማለት ነው፣ ይሄ ሆርሞን ከተለቀቀ። ስለዚህ ወንድ ልጅ ነህ አትጨነቅ፣ ምናምን ልል አልፈልግም። በቃ ግዴታ 18 ዓመት ካለፈ በኋላ ቤተሰቦችና ራስን መቀየር ስላለበት መጨነቅ ሊኖርብ ይችላል ግን ያንን ጭንቀት ኮንትሮል ልታደርግ ይገባል። ኮንትሮል ካላደረገው እንዳልኩ ነው፣ ቴስቴ ስለሆነ ዝቅተኛ እየሆነ ይመጣል። እኔ በምጨነቅበት በማስብበት ሰዓት ራሴን ማረጋጋባቸውን ነገሮች አሁን እሰጣለሁ ማለት፣ የመጀመሪያው ጆርናል ማድረግ። አብዛኛው ሰው መጽሐፍ ምናምን ሲባል አይወድም አይደል? እስቲ አስቡት፣ የሆነ ቦታ ቁጭ ብላችሁ ስለ ራሳችሁ እንደ ሴት ምናምን ዲያሪ መጽሐፍ፣ በጣም ያስጠላ ነገር። ግን እንደዛ እንድታስቡት አይደለም የምፈልግ። ስለሚሰማችሁ ነገር፣ ውስጣችሁ ላይ ስላለው ነገር፣ ስለ ዓላማችሁ፣ ማሳካት ስለምትፈልጉት ነገር ስትጽፉ አይምሯችሁ በጣም ያንን ነገር ኮንትሮል ኮንትሮል ማድረግ ይችላል። ስሜታችሁን ማረጋጋት ይችላል። የተሰማችሁትን የተሰማችሁንም ነገር ቶሎ ትረሱታላችሁ። ስለዚህ ዲያሪ ካላችሁ ወይም ደግሞ የምትጽፉበት የሆነች ማስታወሻ ጆርናል ማድረጊያ መዝገብ ነገር ካላችሁ እዛ ላይ ስለተሰማችሁ ነገር፣ ስለ አላማችሁ፣ ስለተለያየ ነገር መጽፍ ትችላላችሁ። ግን ደግሞ ወረቀት የለኝም ወይም መጽሐፍ አልፈልግም የምትሉ ሰዎች ካላችሁ የሆነች ወረቀት አዘጋጁ። በቃ ለራሳችሁ ልክ ስትናደዱ፣ ስትጨነቁ የሆነ ሀሳብ ወደ አይምሯችሁ ሲመጣ ለመረጋጋት የሆነ ወረቀት አዘጋጁ እና እዛ ላይ ስለተሰማችሁ ነገር ትጽፋላችሁ። ከዛ በኋላ ቀዳችሁ ይመጣል። በዛው ችግራችሁ አብሮ ተቀዶ ይጠፋል። ሁለተ ወደ ፈጣሪ ቅርብ መሆን። ስለ ፈጣሪ ኃይል እኔ እንዲህ ነው ብዬ ልነግራችሁ አልችልም። ስትጨነቁ፣ ስታዝኑ ስለ አላማችሁ ራሱ ሄዳችሁ ለእሱ ብትነግሩት ብትጸልዩት እሱ ለእናንተ ማድረግ አያቅቱም። ስለዚህ ለፈጣሪ ቅርብ በሆንክ ሰዓት አንተ ይበልጥ ጠንካራ እየሆንክ ትመጣለህ። ሶስተኛ ሜዲቴት ማድረግ። ይሄ ነገር ከዚህ በፊት እኔ እንደማሉ ውድ ምናምን ምናም ነገርያችሁ ነበር ዩቱብ ቪዲዮ ላይ እና አሁን ግን ሳስበው በጣም እየወደድኩት ያለ ነገር ነው። በጣም ደስ የሚል ነገር ነው። ራሳችሁን ኮንትሮል እንድታረጉ፣ ማንነታችሁን እንድታገኙ በጣም በቃላል ካልም የሚባል ሰው እንድትሆኑ የሚያደርጋችሁ ነገር ነው እና ብትሞክሩ ደስ ይለኛል። ሜዲቴሽን ያልተነገረለት አንደርሬትድ ነገር ነው። አራተኛ የጭንቀት ወይም የማሰብ ችግራችሁን ኮንትሮል የምታደረጉት አክሽን በመውሰድ አብዛኛው ቅድም ያልኳቸው የእድሜ ረኛ ያለ አይደል ከ18 ዓመት በላይ ያስባል ግን ያሰበውን ነገር ወደ መሬት ማምጣት አይችልም እንዴት ሀብታም መሆን እንዳለበት ያውቃል ብዙ እንደዚህ የሚያግዙትን ቪዲዮች ያለ የኔንም ቪዲዮ ልታይ ትችላለህ ሌሎች ነገሮችንም ታደርጋለህ ግን አክሽን አትወስድም ዝም ብሎ ማየት ብቻ ከዛ በኋላ ተጨነቅ እንደዚህ ሆንኩ ምናምን ምናምን ብለህ ታደረጋግሳል አክሽን አለመውሰድ አንደኛው ሌላ ችግር ነው ስለዚህ መሆን የምትፈልገው ሰው ካለ ማና ነገር የምትወዳለች ነገር የምትወዳለች ካለች ደግሞ እሷን ማናገር ከሆነ የምትፈልገው በቃ ያን ነገር ቁጭ ብለ ከምታስበው ለምን አታደርጉ? ሂድና አድርገው። ቁጭ ብለ እኮ ምንም የምታመጣው ነገር የለም። በዛ ነገር ቁጭ ብለ ከምታስብ ተነሳ። አክሽን መውሰድ ድብርትን፣ ስሜትን፣ ጭንቀትን ኮንትሮል የምታደርግበት ነገር። ሶስተኛው ቴስቴስትሮናችንን የሚቀንሰው ነገር አመጋገባችን ነው። አመጋገባችን ለቴስቴስትሮናችን በጣም ወሳኝ ነው። የድሮ አባቶቻችን ከኛ በፊት የነበሩት ጀግና የምንላቸው ሰዎች አመጋገባቸው ነው ትልቅ ቴስቴስትሮን እንዲያገኙ ያደረጋቸው። ቅድም ያልኳቸውም ኢትዮጵያ ከአፍሪካ አንደኛ የሆነችው በአመጋገባችን ነው። ሁሉም ሰው አብዛኛው ቤት ውስጥ ዶሮ ስላለ እንቁላል ማግኘት ይችላል። ከብቶች ምናምን አሉ፣ ወተት ያገኛል፣ ጥሬ ስጋ በቀላሉ ያገኛል። እና ሌሎች ቴስቴስትሮን ከፍተኛ እንዲሆን የሚያደርጉ ምግቦችን በቀላሉ አክሰስ ማድረግ ይችሉ ነበረ እነዛ ሰዎች። አሁን ግን ያለነው ሰዎች ኑሮም በጣም ውድ ስለሆነ እነዚህን ምግቦች ማግኘት አንችልም። ግን እነዚህን ምግብ ባናገኝ ራሱ ቴስቶስትሮን የሚቀንሱ ምግቦችን መመገብ የለባቸሁ። ለምሳሌ ፕሮሰስ የሆኑ ሹገሮች፣ ብስኩቶች ምናምን የምንላቸው ነገሮች አሉ አይደለ? እነዛን ነገር መብላት የለባቸው። ሁለተኛ ደግሞ መንገድ ላይ የሚጠበሱ የምግብ አይነቶች አሉ፣ ሳምቡሳ፣ ቺፕስ፣ እርጥብ ምናምን የምንላቸው ነገሮች እንደዚህ ቴስቴስትሮናችንን ዝቅተኛ የሚያደርጉ ምግቦች ናቸው። ሌላው ለስላሳ መጠጦች የምንላቸው አሉ አይደለ? ላይክ እንደ ኢነርጂ ድሪንክ ምናምን ንወስዳቸው፣ እነዚም ቴስቴስትሮን የሚቀንሱ ናቸው። ግን ባትጠቀሟቸው ሞክራሉ። ጭራሽ ማቆም ሊከብዳቸው ይችላል። ግን እነዚህን ነገሮች የምትጠቀሟቸው ወንድነታችሁን ኃይላችሁን ኢነርጂያችሁን እንዳታጠቁ፣ ያደርጋችኋል ማትጠቀሙ ነገር ከሆነ ማለት ነው። አሁን ደግሞ በቀላሉ ቴስቴስትሮናችሁን ልጨምሩ የምችሉባቸውን የተወሰኑ ምግቦች ልንገራችሁ። ያው ከኢኮኖሚ አንጻር እነዚህ ብሉ፣ እነዚህን አትብሉ ብላችሁ የሚከብድ ነገር ነው። ኢትዮጵያ ላይን ሰርቫይቭ ለማድረግ ሰው ያገኘውን ነገር ነው እየበላ ያለው፣ እና ቢያንስ ግን እንዳልኳችሁ የሚቀንሱ ነገሮች አትብሉ። አሁን ደግሞ ቀላል የምላቸውን ምግቦች ልንገራችሁ። አንደኛ አቮካዶ። አቮካዶ የምትበሉ ነገር ከሆነ ቴስቴስትሮናችሁ ከፍተኛ ይሆናል። ሁለተኛ ለውዝ ወይም የኦቾሎኒ ቅቤ የምንለዋል አይደል? እሱም በተመሳሳይ ቴስቴስትሮናችን ከፍተኛ እንዲሆን የሚያደርግ ምግብ ነው። ሶስተኛው ደግሞ እንቁላል። እነዚህም ምግቦች ተመገቧቸው፣ ቴስቴስትሮናችሁ ከፍተኛ ይሆናል። በዛው ደግሞ ጂምና የምትሰሩ ነገር ከሆነ ሰውነታችሁን ቢውልድ እንድታደርጉ ያግዛችኋል። አራተኛው ቴስቶስትሮናችሁን ዝቅተኛ የሚያደርገው የወንድነት ባህሪያችሁ እንድታጠም የሚያደርጓችሁ ነገር ጂም ስፖርት አለመስራት። ይቅርታ አድርጉልኝና ወንድ ሆነ ስፖርት ጂም ማትሰራ ነገር ከሆነ እኔ እንደ ሴት ነው ማየ። ይህኔ እኮ አስር ፑሽ አፕ በመስራት የማይችል ወንድ አለ። አሁን እያየው ተነስና ሀያ ፑሽ አፕ ስራ፣ እኔም አብሬ ሰራለሁ። ሰውነትን አክቲቭ ካላደረግከው ከቴስቴስትሮን ይልቅ የሴቶች ሆርሞን ኢስትሮጅን የሚባለው ነው ሰውነት ላይ ፕሮዲስ የሚሆን። ስለዚህ ረጅም ሰዓት ቁጭ ብለ የምትውል ነገር ከሆነ በርጫም፣ ኮንክ ቀጫጫ ቆንክ፣ ኢስትሮጅን እንጂ ቴስቴስትሮን የሚባለው ነገር አይኖርም። አይደል? የድሮ አባቶቻችን እኮ ቴስቴስትሮናቸው ከፍተኛ ነው ያልኩ ቁጭ ስለማይሉ በተገኘ አጋጣሚ ሰውነታቸውን አክቲቭ ያደርጉታል። አይደል? ይፈልጣሉ፣ ያድናሉ፣ ይቆርጣሉ፣ ማያደርጉት ነገር የለም። ስለዚህ ሰውነታቸው አክቲቭ ስለነበረ በቀላሉ ነው ቴስቴስትሮን ፕሮዲስ የሚሆነ ስራ መስራት ስፖርት መስራት ቴስቴስትሮን ለምን መሰለ የሚጨምር፣ ሰውነታችንን ፕሬዥር ውስጥ ስንከተው ሌላ ተጨማሪ ኢነርጂ ስለሚፈልግ፣ ለዛ ኢነርጂ ደግሞ የግድ ቴስቴስትሮን ማምረት አለበት ሰርቫይቭ ለማድረግ ሰውነታችን። ለዛ ነው ሰውነትን አክቲቭ ስታደርገው ስትቆርጥ፣ ስትፈልጥ ቴስቴስትሮን ከፍተኛ። ስለዚህ እንደ አባቶች ገጠር ገብተ ማረስ፣ መቁረጥ፣ መፍለጥ ምናምን ላይኖርብን ይችላል። ግን ቢያንስ ሰውነት አክቲቭ እንዲሆን ጂም ከሶስት እስከ አራት ቀን ከሰራ አባቶች የነበረውን ቴስቴስትሮን ማግኘት ይችላል። ሰፈር ላይ ካለ ጂም ግባ፣ ወይም ቤት ውስጥ ምናምን ሰርተ ካልስቴኒክስ መስራት ይችላል። ብረትን ካለ በተመሳሳይ የዛኔ ሰውነትን አክቲቭ የሆንና ቴስቴስትሮን ማምረት ይጀምራል። ቴስቴስትሮን ማለት ለወንድ ልጅ ኢነርጂው፣ ኃይሉ ማለት ነው። የድሮ አባቶቻችንም ከፍተኛ ቴስቴስትሮን ነበራቸው። እያቸዋል ጣሊያንን፣ ኢቨን ጣሊያንን ያሸነፉት ቴስቴስትሮናቸው ከፍተኛ ስለነበሩ፣ በቃ ማንንም አይሰሙም። ይህ ደግሞ ሜንታሊቲ የሚመጣው በቴስቴስትሮን። አይታችሁ ታውቃላችኋ በጣም አግሬሲቭ ጓደኛም ሊኖራችሁ ይችላል። በቃ እንደዚህ አይነት ሰው ነው የምትሆኑት፤ ቴስቴስትሮናቸው ከፍተኛ ማንንም ሰው አትሰሙ፣ ከእግዚአብሔር በስተቀር የምትፈሩት ሰው ይኖር። የምታከብሯቸው ሰዎች ሊኖሩ ይችላሉ፣ ግን በጣም አግሬሲቭ ነው የምትሆኑት። ስለዚህ ጠንካራ መሆን ከፈለግ ኮንፊደንስ እንዲኖር ከፈለግና የምትፈልገውን ሰውነት ቢውል ማድረግ የምትፈልግ ከሆነ አሁን የነገርኩን አራት ነገሮች አቁምና ቴስቴስትሮን እንዳይቀነስ በማድረግ ያለህን ቴስቴስትሮን ይዘህ መቆየት ይኖርባል። ከቻልክ ደግሞ ከዚህ በፊት የሰራው ሚለ ቴስቴስትሮን መጨመር እንደሚቻል እሱን እያየ ቴስቴስትሮን ቡስት ማድረግ ትችላለህ። ራሴን መቀየር እፈልጋለሁ የምትሉ ሰዎች እዚህ ቻናል ላይ ብዙ ራሳችሁ እንድትቀይሩ የሚያግዘዋችሁ ሰውነታችሁን፣ ማይንድ ሴታችሁን፣ ኮንፊደንሳችሁን ኢቨን ዴቲንግ ላይ የማቃቸውን ነገሮች ሼር ስለማድረጋችሁ፣ ሰብስክራይብ በማድረግ ፋሚሊ መሆናችሁን እርግጠኛ ሆኑ። ቪዲዮ እንደጠቀማችሁ አምሹር ሂት ደ ላይክ